እንዴ ናችሁ? አላችሁ አለን። እኔ አንድ ነገር የሚጠይቀው የትኛም ሰው የትን ቦታ ሆነን አላብትና ላይ ሲኖር ማለት ነው። የትኛም ላይ የዓለም ድርጅት የዓለም የትኛው ሀገር ሆነን አንድ ስልጣን ስንይዝ ፈጣሪ ያለ ምክንያት አይደለም። ያ ቦታ አላብትን ነው እንድንይዝ የሚያረገን። ለምንድን ነው ሰው በአግባቡ አይጠቀመው? ለምንድን ነው ግፍ ምን አንድ ሰው ዕውቀት አለኝ የትኛው ዕውቀት ኖሮት የትኛው ዘርፍ ተምሮ ዕውቀት አለኝ ብሎ አላግባቡ ዕውቀቱ የሚጠቀም ከሆነ የማያስፈልገው ነገር ማርግና ማስብ ከሆነ ዕውቀቱን ኤክስፓርደት አርጎ ደንቆሮ ያደርጋል ፈጣሪ። ይሄ ግልጽና ግልጽ ነው። የፈጣሪ ስራ የፈጣሪ ስራ እያየን ነው። ሁሉም ቦታ ከወያኔ ጀምረን እንመለከት ስ ሌላው ይቅር፣ አምባገነን የሆነ ወንጃነ ኢትዮጵያ ጠቅላላ ዘርፎ አምባገንንን እያለ ሰውን እያሰረ ሌላ ይቅርና ሃይማኖት ፎርም ውስጥም ገብቶ ጣልቀ ገብቶ ሰውን እያሰረ የነበረው ወያኔ የት ነው ያለው? ክቡር ዶክተር ጠቅላይ ሚኒስትራችን ዶክተር አብይ ምንም ስላደረጉኝ አይደለም ለኢትዮጵያ ጥሩ ስላሰቡና ጥሩ አስተሳሰቡ ይዞ ስለመጡና ያለ ምርጫ ያለ ምንም ያለ ውጊያ ፈጣሪ አላህ ጠቅላይ ሚኒስትር እንዲሆን ነው ያደረጋቸው። ለምን ማን እንደሚሆንና ማ ጥሩ አስተሳሰብ እንዳለው ፈጣሪ ያውቃልና፣ ብዙዎቻችን የትም ብዙ ቦታ ያለነው ብዙ ክልል ውስጥ ያለነው ዶክተር አብይን ከዚህ በፊት ላናውቅ እንችላለን። ግን አንድ አላፍትና ይዘን የተኛ አላፍትና የቀበለ ሊቀመንበርነትም ይሁን በአግባቡና በአግባብ መጠቀም መቻል አለብን። ካለበለዚያ ሰው በስልጣን መወርደው በአላፍትና መወርደው በሶስት ነገር ነው። አንደኛ ከዚህ ዓለም በሞት ተለይቶ በሞት ይለያል። ሁለተኛ እድገት አግኝቶ ይሄዳል። ሶስተኛ ሰርቆ አገሩን ዘርፎ ሰውን በድለው እስር ቤት ይገባል። የፈጣሪ ወታደሮቹም አሉት፦ ኩላሊት፣ ካንሰር፣ ስኳር በሽታ ብዙ ነገር አለ ወንድሞች። ስለዚህ ለምንድን ነው አላግባብ ስልጣናችን እንጠቀማለን ብለን አገርን የምንዘርፈው? ምክንያት ምንድን ነው? የትኛም ሰው ወንድሞቼ የየትኛውም ሁሉ አለም ላይ ያለው ትምህርት ፒኤችዲ ወይ ማስተርስ ያለው ሰው የለም። የትኛው አገር መሪ ወይ የትኛውም ውጭም ይሁን የትኛው እንደ ፖለቲካ ይካሄድ፣ እስላም የሆናችሁ ሰዎችን በዚህ የምትረዱት ነገር በፊት እንደኔ እንደ ምሁራኖችም የወያኔ ፖለቲካ ማለት አንድ ለአምስት ማደራጀት ሲሆን፣ የአሁኑ ፖለቲካ እውነተኛ ባል ሚስቱን እንዴት ማስተዳደር እንዳለበት አንድ፣ ሁለት፣ ሶስት ወይ እድር ላይ አላፍትና የያዘ ሰው እንዴት የእድር ውስጥ ያሉትን በአግባቡ በእውነተኝነት ማምራት እንዳለበት የመስጊድ ወይ የቸርች አላፊ ልቅንብር የሆነው እንዴት ማስተዳደር እንዳለበት በፍትሀዊ እኩልነት ማምራት መቻል ነው። አመል ሲያስየቱ ብልቅስ እኛ ብዙዎቻችን ወንድሞቼ እያየን ነው። የትኛውም ሰው አገሬን ዘርፎ ሰውን በድሎ ሰውን በግፍ አስሮ የትም ቦታ አመልጥም። እኛ ፈጣሪ ይጠብቀን። ወይ በሕይወት ሆነን ታመን በሽተኛ እንሆናለን። ወይ በሕይወት እያለን ትናንትና ሰውን እየገረፍን እያሰርን የራሳችን ግል ቤት የነበረን ሰዎች ዛሬ ህዝቡ እያየ እጃችን ላይ ካቴና ገብቶ እስር ቤት እንገባለን። ወይ በእድገት እንሄዳለን፣ ወይ እድገትም ሳንሄድ እንወርዳለን፣ ወይ በሞቀት ከዚያ ላይም እንሄዳለን። ማወቅ አለብን። ፈጣራችን እንፍራ። ፈጣሪ የማትፈሩት ከሆነ ደግሞ ሰውን እየበደላችሁ፣ ሁሉም ቦታ ጣልቀ እየገባችሁ፣ ከቀበሌም ጀምራችሁ ከኔ በላይ ማን አለ የሚል አስተሳሰባችሁ ውስጥ ያለው ነገር ነቅላችሁ አውጡ። የትኛውም አሁን እኔ አንድ ነገር የማወራው